እንግዲህ ዛሬ እንግዲህ ሩታ ጠንካራዋ ጎበዟ እንግዲህ የህልማት አስታርቃለሁ ብላ ብትመጣ ልክ ልኳ ነግራት አንቺ በእኛ ህይወት ውጪ በጭራሽም አታስፈልጊም። አንቺ ምሰጪ ምክርም አንሰማም። ሁለታችንን እኔ ምንና ሱ እንተዋወቃለን። ሲጀመር አንቺ ማን ጥሬ ማን አስታራቂ አረገሽ? አንቺ ማን ጠራሽ? አለቻት። ይኸው ይሄ አይደለ መጀመሪያችን። ውህም ውሽማዬ እንዲህ ነው እኮ። አሰላሙ አሌይኩም ራህመቱላሂ ወበረካቱ። የጫላ ቤተሰቡ እንዴ እኔ ናችሁ? ሰላም ናችሁ? ሰላማችሁ ዝዝ ዝርዝር ዝበልልኝ። ሰላም ሰላም፣ ክርስቲያኖች እንዴ ናችሁ? ባላችሁ በታ ላይ ጠብቀን። ለቤት አዲስ የሆናችሁ ሰብሰብ ሰብስክራብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቤ ሁኑ። ቤተሰቤ የሆናችሁ ሼር፣ ላይክ መባረክ፣ አበረታቱን። አስተያታችሁ ደግሞ ኮሜንት ላይ አስቀምጡ ማለት ነው ቪዲዮ እስከመጨረሻ አይታችሁ እንግዲህ ዛሬ እጀላች የመጣውት የመጣሁት አቶ ሄልሚያት ማለት ነው። እንግዲህ አብርሽና ሩታ እንግዲህ ጥሩ ህይወት ላይ የመጡ የድሮ ፍቅራቸው እየተመለሰ ነበረ። በአንዳንዳንድ ነገር እየሰሩ ምን ያሉ እንግዲህ ደና ነገር ላይ የመጡ ነበረ። በመሀል ደግሞ የፍቅር መቀሳለች አለ ጥልቅ ምንድን ማለት ነው ጥልቅ ብላ ደግሞ እኔ ነኝ ማስታርቆ እኔ ነኝ ምሎ ብላ መልሳ ደግሞ ነገሩን ጠበቅ ደቀቅ አድርጎ የያዙትን ነገር ጠበቅ ማረግ አረጋች የጀመረች ማለት ነው። እንግዲህ ትናንትናተትናንት ወደ እንግዲህ አብሬሽ ቪዲዮን ሰርቶ ሩታ ፍቃደኛ ከሆንሽ አብሬሽ መሆን እፈልጋለሁ እስከ ስትወልጂ ድረስ አብሬሽ ልሆን ብሎ ነበረ ሲል እሷ ደግሞ አታስፈልገኝ የምታስፈልገኝ ጊዜ ልጅህን መጠን ታያለ የሚያስፈልገው ነገር አድርገ ትሄዳለህ። ከዛ ውጪ ግን አንፈልግህም ብላው ነበረ። እንግዲህ ይህንን ቪዲዮ በተመለከተ እንግዲህ ሄልማታ ሁለቱም ቀጥራቸው እንግዲህ ለመጠየቅ ሞክራለች ማለት ነው። እንግዲህ ለማስመሰልም ይሁን የሩታማ እንደ ምን ልት እንድሰማትም ይሁን አይዶን ስታንዳኒ አላቅም ምን እንደሆነ አላቅም። ከዛ እንግዲህ ዛሬ ቀጥራቸው እንግዲህ አብርሃም መልሶ ደህና የተስተካከለችለት ምን እያለች የመጣች ሩታ መልሰው ደግሞ እንጫውና በርበሬ አርጎ ድብልቅልቅ አድርጎ ሽንኩርት ጠብሶ እንግዲህ ሽታ በሽታ አድርጎ ትላቸዋለሁ ቤቱን። እናም ሲጨመር ሲቀጥል ጉዶ እኮ ነው ዘንድሮ። ወይ የዘንድሮ ድራማ የዘንድሮ የእናንተስ ድራማ እውነት እየተለየ ነው አዳሜ። በደንብ አርጋችሁ ያዳመጣችሁት የእነሱ ድራማ ማለት ነው። በደንብ ብትከታተሉ ወላሂ ይገባችሁ ነበረ ማለት ነው። እኔ እስከዛሬ ድረስ የት ሄድኩኝ ያልኩ ነበረ ማለት ነው። እናንተ ለካ ሰው ሙድ የያዘብን ነው እኮ። እኔ ምኖ ሲጀመር ማለት ነው። ቆይ ሩታና አብረሽ አንድ ላይ አይደሉም? እናንተ ምንድን ነው? እኔ እኮ እኛን ህፃን ነው የምታረጉን ወይስ እኛ ምንም ማናቅ ነገር በቃ ጅላጅል ጅል እንዲ ነው የምታረጉን? አደ ሞኝ ሞኝስ እናንተ ናችሁ እውነት። አሁን ሳበዛችሁት እውነት፣ ተጨማላቃችሁብን። እንዲ ምን ነው ጨምላቃ የጎዳ ላይ ሚጫ ምንድን ነው? ወደዛ ሄዱ። እስቲ እንዲ አረከታችሁ እንዶ በዛ እኮ። አሁን ሰደሩታና አብርሽ በአሁኑ ሰዓት አንድ ላይ እንደሆኑ ማንም ሰው ያውቃል። እኔ ሰው እናንተ አላችሁ እናንተ አላላችሁ አንድ ፈጣሪ ነው የሚያውቀው። እና ዛሬ እንግዲህ ሄልማት አብርሽ በጣም ከፍቶታል። አሽቃባጭ፣ አንደኛ አሽቃባጭ አንቺ ኩንሽ እንዲ እያረግሹ እንደሚከፍሉ እያደረግሹብሽ በጣም ከፍቶታል። በጣም ደብሮታል። እሱ ሊከፋው አልፈልግም። እሱ ሊከፋ አልፈልግም። ምክንያቱም ሩታ እስከ ስትወርጂ ድረስ አጠገቡ ሊሆን አጠገብሽ ሊሆን አብራችሁ ያለ ነገር እንድታሳልፉ አብርሽ ሊከፋው አንፈልግም። አብረሽ ሊከፋና እንትን ሊለው አልፈልግም። ስለዚህ እንድትረጁ እንድተረጁ እፈልጋለሁ። በነገራችን ላይ በአሁን ሰዓት አብረሽ እንዲህ ስንት ስታዩ ጤነኛ ይመስልሻል፣ ግን ውስጡ በጣም ተጎድቷል። በጣም ከፍቶታል። እሱ ሊከፋው ደግሞ አንፈልግም። ያን ነገር ደግሞ አንቺ ፍቃደኛ ሆነሽ እሺ ልትዩ አጠገብሽ ሊሆን እፈልጋለን። ተሱ ሌላ ማንም የሚፈልግሽ ሰው እንትን ሚልሽ ሰው የለም፣ ሚደርስልሽም እሱ ነው። አይ ሩታ ደግሞ እኔ ይህንን ነገር ያስፈልገኝም አያስፈልገኝም፣ አንቺ ምን አስጠየቀሽ? አንቺ ጭራሽ እዚህ ውስጥ መግባት የለብሽም። እንዲህ ያረግሽኝ እኮ አንቺ ነሽ። አሁን በአሁን ደና ትመጭና መልሰሽ ነገሩ ታባብሸዋለሽ። ደና አሁን ትቼዋለሁ ብዬ ስል ነገሩ ትቆሸቁሽብኛለሽ። ስለዚህ እንዴት አድርጌ ነው እኔስ ይሄ ነገር ማልፎ ማልፎስ እንዴት አድርጌ ነው እንትን የምትይኝ አንቺ ደግሞ ሲጀመር አንቺ በእኛ ህይወት ውስጥ መግባት የለብሽም አሁንም ህይወት ውስጥ ገብተሽ በጥብጣሽኛል ማለት ነው አለቀ ተሁለተኛ ደግሞ ማን ቤት ስለሆንሽ ነው አንቺ ማን ቤት ስለሆንሽ ነው አረ እኔ ዛሬ ማን ዶሩ ታስደስተኝ እውነት የኔ ቆንጆ ልክ ልኳ ነው የነገረቻት ልክ ልኳ ነው የታወቃ እኮ አስመሳይ አስመሳይ አስመሳይ ልታስመስል እኮ ነው የመጣችው አስመስላ ሮታን እንደዚህ ጠርቻታለሁ፣ ቀጥሬያታለሁ፣ ታብርሽ ጋ አስታርቃለሁ። የእኛ አስተራቂ፣ ደህና ነሽ? እንዲነሽ ሰላም ነው? ምን ነው? ፎሎ ዛሬ ጎደለ እንዴ? አልሞላም። መቼም ሮታ ሳትጨመር አትሆንም። አዎ። ኧረ እና እኔ በቃ ያለ ሮታ እያለ አንቺ ሲጀመር ህይወቴ ውስጥ ገብተሽ ገብቶች የበጠበጥ ሽኛን ቺ ነሽ ብዙ ነገር ያረግ ሽኛን ቺ ነሽ። እና ምንአን ሌላ ደግሞ ምን ፈልገሽ ነው አሁን? ምን ቀረሽ ምን ቀርቶሽ ነው አሁን ለዚህ የመጣሽው? እና እኔ አንቺ እንትን ልትይ አደለም፣ ሄለን ማታ ማለት ነው አንቺ ወይ ልትቆጂ ወይም ደግሞ አንቺ ሊጎዳሽ ያረኩት ነገር አደለም። እኔ ግን አብረሽ ብቻውን ሆኖ ሳየው እዛ ቀን ያየሁት ቪዲዮን ሲለምንሽ እንግዲህ ኤምቢ ስላሹ አሁን ደግሞ ያለሱ የሚሆን ሰው የለም አጠገቡ አሁንም አጠገብሽ ይሆን ብዬ ያሰብኩ ነው ነገሮች ሁሉም አልተጎዳሽም፣ ብዬ ማስበው ነገር የለም ተጎድተሻል። በዚህ ሚዲያ ውስጥ ደግሞ አንተ ጎዳ የሚባል ሰው ማንም የለም። እንግዲህ እንደኛ ውጭ ወጥቶ ስለማናገሩ በውስጣቸው ስለደበቁ ነው እንጂ ውስጡ እያንተጎዳና ውስጡ እያንደማ ሰው አንድ ሰው የለም ሁሉም ሰው ነው የእኛ ስለ ውጪ ስለወጣ ነው እንጂ እና አሁን አንቺ አንተጎዳሽን ብዬ አላስብም ግን ያው የጎዳት አንቺንሽ ራስሽ ሌላ ማን ጎዳት ራስሽ እኮ ነው የምትናገሪ ጉድ እኮ ነው ዘንድሮ ኧረ ማይመጣ ማ እየሰማ ጉድ የለም ራስሽ ነሽ የጎዳሽ ዝሮ ዝሮ ማንም የጎዳት ሰው የለም ማለት ነው እና ይህንን ነገር ደግሞ አንቺ ደግሞ እሺ ብለሽ እንደ በፊታችሁ ሆናችሁ እንድትኖሩ እኔም ለላስፈልግ ከሆነ እኔም ችግር የለም። እኔ ዛሬ እንግዲህ ልጠይቅሽ ሀሳብሽ እሱም ሲከፋው ስላይኩ ሊከፋው ስል ስላልፈለጉኝ እየሱ ብዬ ልጠይቅሽ ብዬ መጥቼ ነው እንጂ ልጠይቅሽ ብዬ መጥቼ ነው እንጂ እኔ ሲጀመር ደግሞ አልፈልግም አለቻት። አንቺ መምጣትም ጭራሽም የለብሽም የለብሽም። ልትመጪ ማንም የፈቀደልሽ ሰው የለም። በራስሽ ነው እንዴ? እኔ ጥሬኝ አልኩሽ? ቀጥሬኝ አልኩሽ? ወይስ ንገረኝ አልኩሽ? ታቤ ዝርታ ዛሬ ማለት ነው። ከዛ አብርሽ ጨነቀው። ሩታ የምትናገሪያቸው ቃላቶች እያስታወሽ ተናገሪ በጥሩ ሁኔታ እንጂ አለ። ተዋት፣ ተዋት እንደፈለገች ትሆን በቃ። አብርሽ ደግሞ ፍላጎት ካላት እሺ፣ አብሬያት እንድሆን ፍቃደኛ ከሆነ ችግር የለም። አትፈልገች ከሆነ ግን አታስጨንቂያት፣ ያታለ አታስጨንቂያት። በራሷ ጊዜ ትመጣለች። አሁን ደግሞ የተመለሰች ልጅ ነው፣ ብዙ ነገር ትታ የተወች መጣች ብለዋል። ይህ ምን ይደረግ? እንደገና ዛሬ ቀሰቀሳችሁት፣ ነገ ደግሞ ለቅሶ ይጀመራል ማለት ነው። አሁን ደግሞ በመጨረሻ ሰዓት ልጅ የምታይበት ሰዓት፣ በራስ ጊዜ ነገር ትፈልጋለህ ማለት ነው እና ያገባኝም፣ እንደፈለጋችሁ ማለት ነው እና ያው እዚህ ላይ መጣ ስታለቃቀሱ ይደብራል እንጂ ይከብዳል እንጂ። እና አንቺ አለቻትና፣ ወደፊትሽን የሚያስፈልግሽ አብርሃም ነው። እንግዲህ ያለፈው አልፈዋል፣ የሞተው ሞተዋል፣ ያለቀው አልቀዋል፣ ያለው አለ ማለት ነው። አሁን ካለው ሰጋ መሆን አለብሽ ሩተ፣ መመለስ አለብሽ። እዚህ ጊዜ በብዙ ነገሮች በብዙ ነገር መጥቶልሽ ምንም እንትን ልቲ አንቺ አልሽም አሁን አለ እንግዲህ ሩታ፣ እኔ ከእንግዲህ ከህይወቴ ውጡልኝ፣ አንተም ከህይወቴ እውጣልኝ። የልጅህ የሚያስፈልግ ነገር ካለ የሚያስፈልገኝ ጊዜ ባይዘውኝ ትመጣለ፣ ትሄዳለ፣ ሌላ ውጪ የለ ማለችው እሷንንም ከህይወቴ ውጪ ያለቻት ማለት ነው። ያለበዛ የሁለታችሁንም ትቼላችኋለሁ እንደፈለጋችሁ ሁንበት ብላ ሩታዬ ሽሽት ብላ የኔ ጀግና የኔ ቆንጆ ማለት ነው፣ ትታወጣች ማለት ነው። ከዛ ምትለዋለች እንትና እሱ አውጥቶ አብርሃም ማለት ነው። አይ እኔ ኮ ሄ ልማትዬ የዚህ ከሆነ አንቺ በጥሩ መልካም ነው። ይህሹ እንግዲህ እሱ አስባው ከሆነ አላቅም ሌላ ነገር፣ አንቺ ግን በጥሩ ምክንያትና በጥሩ ምክር ነው የመጣሹ። እናመሰግንሻለን። ሲጀመር ሲቃጥድ ደግሞ አሁን ሩታዬ ሁሉም ነገር እያረሳች መጣች። ሁኔታ ሲቀጥል ሩታ ሁሉም ነገር ትታ አሁን ወደ ፍቅር ዋን የተመለሰች ነው ወደ እኔ የተመለሰች ልኝ ነው፣ ብዙ ነገር እያሳየች ነው። እና አንቺ ደግሞ ያው የክፋት አልመጣሽም የጥሩ ነገር ነው የመጣሽው። እሷ በሌላ አስባው ይሆናል አለ። እንግዲህ ሩታና ብርሻ ደግሞ ስራስንት ስላችሁ በምተጨቃጨቆ አጠገቤ ሰው አለ ምናምን አለች። ሰው አለ አጠገቤ ስትል በቃ ያ ሰው ይሆንሻ ያ ሰው በቃ ይሁንልሽ፣ ያው ሰው አለሽ ያ ሰው ይሁንልሽ ሲላት፣ ስራ ስርአት አድግ ስራ ስርአት አድግ የሚወጣህን ነገር ያስተዋልክ ተናገር አለች ማለት ነው። ተናደደ። እሱም ሰው አለ ስራ ቀና ወይ ጉድ። ሴቱም ይቀናል፣ ወንዱም ይቀናል በአሁን ጊዜ ማለት ነው። እኔ ግራም ግብት ነው የሚለኝ እንዱ ያለው ነገር ማለት ነው። እና ሁለቱም በቃ ታውቃላችሁ በቃ እንትና ህልማትና ሄሊኛኛ እንትና ማለት ነው አታዋጣላቸውም። ሩታ ብቻ ታውቃላችሁ፣ ሩታ በቃ በጣም እንትን ብላለች። ያው ነገሩ ሁሉም የረሳች ብትመጣም ስታያት መልሶ ይነሳባታል ያረጉት ነገር ማለት ነው። ገንፈል ይልባታል፣ መልሶ ገንፈል ይልባታል። በቃ ያ የሰራቻ ስራን ስታስታውሰው ማለት ነው እና አሁን ውበትም ደህና መጥቶ ነበረ፣ ፈረንጁም እያስታረቃቸው ነበረ። ግን አሁን መልሳ ደግሞ የልማታ በአዲስ ሆና መጣች ማለት ነው። እንግዲህ አብርሽ ደግሞ ደስተኛ አይደለም። ዛሬ በዚህ ስለመጣች ለምክንያቱም እያሳመናት ነበረ ሩታን ማለት ነው። መልሶ ደግሞ ነገሩን እንቆሰቆሱት ትላቸዋለሁ ቤተሰቦችን። እንግዲህ ከሄደች በኋላ ሩታ ሁለታችሁ ምን ትበሉት ተይወቴ ውጡልኝ አትፈልግም ብላ ትታ ስትሄድ፣ ምሳ በላህ አብረሽ ምሳ በላህ ደግሞ አምሮ ብሃ ትለዋለች። እሱ ግን አፍረዋል። ምክንያቱም አሁን መጥፎ ነገር ዘመን መጥፎ ነገር እንድመጣ መጥፎ ነገር ሊወጣ አይ ሊወጣት አትፈልግም ማለት ሊወጣው አይፈልግም። ሊቆንጠን ያለ ነው ሰከን ያለ ነው ማለት ነው። ሩታም ላይ ራሱ ምንም ነገር እንትን አላለም። ቆንጠን ያለው እና በላ ስትለው መብላት በልቻለው፣ ግን ከአንተ ጋር ልብላ ካልከኝ ግን ደግሜ እበላለሁ አለች። ይበቃሻል፣ በቃሽ። ተሱ ጋር ተሚስቱ ጋር ነው የሚበላው። አንቺ ታንቺ ጋር ምን ምን ወሰደው። ትንሽ አይከብድሽም እንዴ? ጉድ እኮ ነው ዘንድሮ እንደማታመጡት ጉድ የለም እኮ እና እሺ፣ በቃ ችግር የለም። ተናይትበያለሽ ብሏት ይዟት ሄደ ማለት ነው። እንግዲህ ሩታ ትታቸው ነው ጥላቸው የሄደችው ቤተሰብ። የዛሬ ቪዲዮውን እንግዲህ ይህን ይመስላል። እናንተ ሃሳባችሁን ኮሜንት ላይ አስቀምጡ። በሌላ ደግሞ በአዲስ እስከ ስንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ